ክርስቲያኖች እነዚህን ምን ብለን እንቀበላቸው? እስኪ እኝን አባት እንበላቸው? እንደዚህ አይነቶቹ አባት ናቸው ብለን እንደዚህ አይነቶቹ ናቸው እኮ ቤተ ክርስቲያን ውስጥ ቁጭ ብለው ምእመናንን ለተኩላ የሚያስበሉ ህዝቡን፣ የሚቀልዱ በህዝብ ላይ የሚያላግጡ በእግዚአብሔር ቃል ላይ በእግዚአብሔር ቃል ላይ እጅጉን የሚያላግጡ እስኪ ክርስቲያኖች ልብ ብላችሁ አድምጡኝና በየመንገዱ ሻሽ ተጠመጠመ ብቻ ካህን ብላችሁ የምትወስዱ ሰዎች መስቀል የያዘው ሁሉ ካህን አይደለም። ምክንያቱም በግራ የተሰቀለውንም መስቀልም ይይዟሉ። ና እስኪ እነዚህን ሰዎች እስኪ እዩዋቸው። እስኪ ያው እኔን አባቶች ልላቸው አልችልም ምክንያቱም እንዲህ በእግዚአብሔር ቃል እንዲህ የሚቀልዱ፣ የሚስቁ፣ የሚያላግጡ እኒ አባት ናቸው ካላችሁኝ፣ እኔ በፍጹም በፍጹም እንዲው ስድብ ነው፣ ቤተ ክርስቲያንን መስድብ ነው። እና እንዲህ ተኩላ የሆኑ በግለ የበጉን ለምድ ለብሰው ብቻ የሚቀልዱ እስኪ እንያቸውና ምን እንደሚሉ ተከታትለን እንመለስ። በሰፊው ቅድም የኪዳኑንም የልጡንም የሊጦኑንም ቀዳሜ ጸጋ ኢየሱስ ክርስቶስ ኃይሉ ወጥበቡ ለአቡ እንደሚል ጨራሽ ሊጡ ይጨረስሊ ነው ያያቸዋቸው፣ ክርስቲያኖች እኔ አንድኛው ከዚህ በፊትም የማቃቸው መሰለኝ፣ ያው ፕሮቴስታንት ይመስሉኛል። ያው የክርስቶስን የተከበሩ አባቶች የሚለብሱ ትን ልብስ ለብሶ መስቀሉን አድርጎ አንድኛው አዲስ ሆኖብኛል። ግን ዙሮ ዙሮ ባጭሩ ግን እንንቃ ክርስቲያኖች። መንገድ ላይ ህዝበ ክርስቲያን የሚሳደብ ሰክሮ ሲንገላጅጅ የምናየው የሴት የተለያየ አካል የሚማታ እሱን ከአናው ካላችሁ በፍጹም እንዳይመስላችሁ፣ በፍጹም ተኩላዎች ናቸው ገብተው። ምክንያቱም ተኩላ ከበግ ጋ ተመሳሳይ ነው የሚለየው በምኑ ነው ካላችሁ፣ በአፉ ብቻ ነው። አፉ እንደ ቀበሮ የሾለ ነው። ከዛ ውጭ ግን ሌላ አካሉ ሙሉ ተመሳሳይ ነው እና በቤተ ክርስቲያን ውስጥም ተኩላዎች አሉ። የምንለያቸው በምንድን ነው? በስራቸው ነው፣ በግብራቸው ሰውን የሚሳደቡ ሙስና የሚቀበሉ ቤተ ክርስቲያንን በተለያየ ነገር ወደኋላ እንድትቀርም ያደርጉ መተተኛ የሆኑ አስማተኛ የሆነ ሁለት ቋንቋ የሆነ በአንድ እጁ መስቀል በአንድ እጁ ቅጠል የያዘሱ፣ ምንድነው ማለት ነው? ውሸታም ነው ማለት ነው። ምክንያቱም የክርስቶስ መስቀል የሚይዛ አንድ ካህን በአፉ ምንም ትርፍ ነገር አይናገርማ። ምንም ነገር ስለማይናገር፣ ምክንያቱም የክርስቶስ እዚህ ምድር ላይ ያለ ከክርስቶስ በታች ያለ ካህን ነውና ከእግዚአብሔር ጋር ብንሞጥ ፍታት የሚፈቱ ብንታመም የሚጸልዩልን ጸበል የሚረጩን ሀብተ መንፈስ ቅዱስ የሚያሰጡን አባቶች ናቸውና እነዚህ ግን ውሸታሞች ናቸው። ሊጦን የሚለውን ሊጡን ብለው የእግዚአብሔርን ቃል ትርጉሙን እንኳን የማያውቁ የሚሳደቡና በፍጹም እንጠንቀቅ። አሁን ዘመኑ ምክንያቱም ከባድ ሰዓት ነው እና ያለው የአሁኑ ዘመን ምንድን ነው አይደለም ከታች ያለውን ቀርቶ የተመረጡት እንኳን እስቲ ክዱ ድረስ የሚለውን ቃል እናስብና እራሳችንን ፈትሽ እንጠንቀቅ ለማለት ነው። እንዲህ በሚዲያ እየወጡ አባቶችን እንድንጠላ የሚያደርጉ የሚያላግጡ፣ ወሬ የሚያወሩ ብዙ ነገር የሚያደርጉ አሉና እንጠንቀቅ ለማለት ነው። በደንብ እንንቃ። በአጭሩ የወሬ ክርስቲያን አንሆን፣ የተግባር እንሆን ለማለት ነው። ልቦናቸውን ይመልስ። እንዲህ በእግዚአብሔር ቃል የሚያላግጡትንም እኛንም ደግሞ አእምሮአችን እግዚአብሔር ይጠብቅ። ሰላም ሆኑልኝ።